ግን መቼ ነው በሱ ወጥመድ የምትወጪው ማለት ነው? እሱ መልካም ሆኖ ለመታየት አንቺ ደግሞ መጥፎ ሆነሽ ለመታየት የሚያደርገው ጥረት መች ነው የሚገባሽ ማለት ነው? አሰላማሌ ኮር አምቱላው በረካቱ። በነገራችን ላይ ዛሬ ላይ ደርሰሽ ደግሞ እሱን ልጁን ማየት አትችልም ማለት አትችልም። ምክንያቱም እሱ ዛሬ አይደለም የመጣው፣ ከዚህ በፊትም እያየ ነው። ከዚህ በፊት ነበር አንቺ ቤታችሁ እንዳይመጣ ቤታችሁ ላይ እንደዚህ አይነት ነገር እንደሚፈጠር እናት አባትሽ ግቢ እንደዚህ አይነት ነገር እንደሚያደርግ አብርሽ ማወቅ የነበረብሽ መጀመሪያ ነበረ። ቤታችሁ ሳይመጣ በፊት ነበር እንደዚህ ሳታስለምጂ ውሻ ራሱ እኮ ከ ከተመሹ የትም በቃ አይንቀሳቀስ የሚሆን ነገር ከለመደ፣ አብርሽም እንደዛው። አብርሽ ደግሞ አንቺ ትተሽኝ፣ አንቺ ነሽ ያልፈለግሹ ከኔ ጋር እንድትሆኝ ከዚህ በፊት ምናምን አርግዘሽ ያልከው እንደዛ አይደለም። አንተ ራስህ ፍላጎት አልነበረም። አንተ ያቺን እያሽክሮ ያቺን እንትን እያልክ ነበረ። ያቺ ማናት ስሟ፣ ስሟ ጠፋኝ ማለት ነው እና ከውሽማ ጋራ እየተላላጥክ እንዴት ነው ለሚስት ጊዜ የሚኖር ካንተ? እንዴት ነው ለእሷ ጊዜ የምትሰጣት? ሴት ልጅ ደግሞ ባረገዘች በሳትና በአራስነት የያዘችው ቂም መቼም። በነገራችን የሰው ልጅ እንደዚህ ከሚጎዳችሁ ማለት ነው በዱላ የደበደባችሁ ይሻላል። የውስጥ ጠባሳ ወይም የውስጥ የሆነ ቁስል ማለት ነው መቼም የሚለቅ አይደለም እና አንዳንዴ ማሰብ ያለብት ዛሬ ላይ አንተ ደርሰ ልጄ እንደዚህ ማለት ምናምን ማለት የለብንም። ሩታ ደግሞ ከተወለደ በኋላ እንግዲህ ምንም ማረጋችም ነገ አድጎ ዛሬ ብትከለኪ ነገ አድጎ አባቴ ማለቱ አይቀርም ልጁ ማለት ነው። ስለዚህ ዛሬ ላይ ባየው ምንም ማለት አይደለም ስላስለመሹ አንተ ደግሞ ልጄ ልጄ ልጄ ማየት ይችላለሁ ምናምን ማለትም መፈነጣጠርም የለብንም። እስኪ ወደኋላ መለስ ብለንና ያደረግከውን ነገር ማሰብ አለብን እንደ ሰው ልጅ ማለት ነው። ድንጋያቱን አንዳንዴ እንደ ሰው ልጅ አስብ ማለት ነው እና ያደረካትን ነገር እንዲበቁ አቁስ ነገር ወርቅ ስላደረክላት መኪና ይ ላቧ ነው፣ አንተ አድርጋ ያላት ሳይሆን የተረገጠችበት የተሰደበችበት ያለቀሰችበት ላቧ ነው ማለት ነው። ገባ? ይህኛውን አደረግኩ ብለክ ራሱ አትናገር። ምክንያቱም የራሷ ገንዘብ ስለሆነ ማለት ነው። ብሯ ነው፣ ገንዘቧ ነው ያ። በነፃ አላደረክላትም ወይም ደግሞ አንተ እንትን ብላ ካላደረክላትም ማለት ነው። ተረቅጣበታለች፣ ብዙ ዋጋ ከፍላበታለች። አንተ በምታገኘው ምን ነበረ? ከአንተ ምንም አልነበረም። ስናቅቅ ሩታ ከመጣች በኋላ ነው አንተ ሙሉን ነገር ያገኘው ማለት ነው። እና እኔ ማድረግ ልች ልትደሰች ምናየ እኮ አያስደስትም። ከምንም በላይ ለሰው ልጅ ቁሳቁስ ሳይሆን ፍቅር ነው ለሰው ልጅ እንክብካቤ፣ በተለይ ሴት ልጅ ደግሞ ይኸውልህ፣ አሁን አበባም ማለት ነው እኳ ካላጠጣው ይደርቃል። ሴትም ልጅ ደግሞ እንክብካቤ ካልሰጣት ትደርቃለች። አንተ ሚስት መንከባከብ አቅቶ እኮ እሷ የት ነበረች? አንተ ማጋ ነበርክ ያቺው ውሽማ ጋር ነበር፣ ከአንዷ ውሽማ ጋር ማለት ይሄን ደግሞ መርሳት የለብም። ትላንትና ላለችው ደግሞ ትላንትና በጣም ትልቅ ስህተት ነው የሰራው። እሷ ማትፈልገውን ነገር ማድረግ የለብን በቃ በጭራሽ አታምጣ አለች፣ አታምጣብኝ አለች። ማምጣት አልነበረብን ማለት አንተ ግን ከዛ ስርስር ከውሽማክ ስርስር መሄድን አታቆምም። ስለዚህ ትዳርግ ደግሞ ምን ይሆናል ማለት ነው፣ መበታተንን ንትን ይላል ማለት ነው። ስለዚህ አንተ ትዳርህን የምር ልጅህን ማየትም ሆነ ልጅህን የምትፈልገው ከሆነ ከዛ ሰው መራቅ አለብ፣ ሚስት ከምትጠላው ሰው ሚስቴ ካልክ ሚስት ከምትጠላው ሰው መራቅ አለብህ ማለት ነው። ሚስት የምትጠላውን ነገር እያደረግ መቼም ቢሆን ይቅለት ልክ አትችልም። መቼም ደግሞ አንተን የበፊቱን ነገር ልተውላ አችልም ማለት ነው። ምክንያቱም አንተ የማትለወሰው ሰው ስለሆንክ አንተ ድንጋይ ስለሆንክ ማለት ነው። መቼም የማትለወሰው ልጅም ተፈጠረ። እስኪ አሁን ልጃችሁ እኮ ያድጋል። የቪዲዮ ተቀማጭ ነው የሚሆኑ ልጃችሁ ይህን ሲያይ አባቴ እንዲሰርተዋል እኔም እንደዚህ መስራት አለብኝ ማለቱ አይቀርም። መቼም አይቀርም ማለት ነው። ያው የአንተን አንድ እንትን ነው የሚወጣው ምክንያቱም ያው ምን የዘራውን ምን ያጭለዋል ይበቅላል፣ ምናም የሚባል ነገር አለና፣ አንዳ ለልጅት የሆነ በአሁኑ ሰዓት መልካም ነገር ጥሩ ጥሩ ነገር እየሰራችሁ ብታልፉ በጣም ደስ ይላል ማለት ነው። ልጃችሁ ራሱ ሲያይ በቃ እኔም እንደዚህ አይነት መልካም ስራ ልስራ፣ እኔም እንደዚ አይነት ነገር ለሕዝቡ መልካም ነገር። ለእናንተ ግን ሁሌ ጭቅጭቅ፣ እንዴት ነው የምትዘልቁት? ግን አይሰለቻችሁም? እኛ ራሱ እኮ ለሰላሳ ደቂቃ ወይም ለስምንት ደቂቃ የምናያችሁ ሰዎች በጣም ነው የሰለቸን። የምሬ ነው በጣም። እኔ ሰልችቶኛል እናንተን ማየት፣ በጣም ነው የሰለቸኝ። ግን በቃ በዚህ ልክ መሆን የለበትም። አንቺም ልጁን አሳየ። ሁሌ በሱ ወጥ መላይ ትወጥቅያለች። ሁሌ አንቺ ክፉ፣ አንቺ መጥፎ፣ አንቺ ትረገጫለች። ማለት ለምን? ሩታዬ እንዴ፣ አንቺ እኮ ጀግና ሴት ነች አይደለም አብረሽ መጀመሪያ ከሚበልጣ ሚስትን አክብራት ከዛ በኋላ ነው እንጂ ልጄ ልጄ እያልኩ መሮጥ ያለበት ማለት ነው። እና ሚስትን አክብራት። በዚህ ልክ መሄድ የለባችሁም ማለት ነው። ራሳችሁ እንደዚህ ማጋለጥ እንደዚህ ራሳችሁ ክብራችሁ ማጣት የለባችሁም። አብርሽም ደግሞ በዚህ ልክ እሷን መጋተትና ልጄ ልጄ ማለትም የለብንም። ከሳየች አሳየች ካላሳየች ደግሞ መሄድ ነው። መከራከር ራሱ አያስፈልግም። ምክንያቱም ያደረግከው ነገር ብዙ ስሎ ነው ማለት ነው እና ልክ እኔ እንጃ በጣም ይከብዳል። ብቻ ዛሬ ላይ ልጄ ልጄ በትም እኮ ልጅ ወልዳል። በነገራችን ባልኮታም ስህተት አለብሽ። ሁሌ በሱ ስራ ብዙ ጊዜ ትጋለጫለች ማለት ነው። አንቺ መጥፎ ነሽ አንቺ ጥሩ እሱ ጥሩ ሆኖ ብዙ ጊዜ ትሰራላችሁ ማለት ነው እና አንዳንድ ጊዜ ራስሽም ራስሽን መጠበቅ አለብሽ። ከሱ እንትኖች ተንኮሎች መጠባቅ አለብሽ ራስሽ ማለት ነው። አንተ ወርቅ ስላደር ሴት ልጅ በነገራችን ላይ ማለት ነው አንዴ ከቆረጠች ቆረጠች ነው። እኔ ሩታን እንደተረዳዋት ከሆነ በቃ አስጠልታታል ማለት አየች ካየች ካየች አትለወጥም። አየች ካየች የምትቀይረው የምትቀየረውም ነገር የለም ማለት ነው። እና በጣም ይሄ ደግሞ ለሴት ልጅ በጣም ከባድ ነው። ሴት ሆና ከሱ ያጣው ነገር ሳይኖር በእርግዝና ወቅት ጥላ ሀቲት ዛሬ ልጁ ሲመጣ ደግሞ ወደዛው መምጣት ሰላምነን ፍቅርነን ማለት አትችልም። እሷ አባት ነክ ፊት አልነሳህም በማለት ልጇን እያሳየች ነበር። ግን ይሄ ደግሞ ማለት ፍቅር ናችሁ ማለት አይደለም። ውስጧ ለቀቃት ማለት አይደለም። ያዘችው ቂም ውስጧ ላይ ያቆሰላት ነገር ለቀቃት ማለት አይደለም። ትላንት አንተ ኬር ሚላጋ ይሁን ከሆነ ነገር እስኪ ቪድሎ ቪዲዮ መለስ ስበልና ይሁን ማለት ነው። ዛሬ ላይ ነው የመጣው ልጁ ሲወለድ ማለት ነው ልጁ ሊወለድ ቀናቶች ሲቆጥር ነው የመጣ። ከእሷ ጋር የሆንከው ፍቅር ልትሰጣት የሞከርከው ማለት ነው። ትላንት አልነበርክም። ትላንት የቱጋ ነበርክ? ያ እመም ደግሞ አይለቅም። አንድ ውጋ ቢረሳ የቱጋ አይረሳ የሚባል አባባል አለና ትላንትናም ትላንትናም ደግማ አለች። ስለዚህ ራስን አንተ እንደውም ተለማምጠክ ነው ልጁንም ለማየት እንደዚህ ተከራክረክ ወይም ደግሞ እንደዚህ ያለ ልሄድም የመጣ ይምጣ ምናምን ብለክ አንጋ በራ ብለክ ሳይሆን ተለማምጣት ነው እንድታሳይ ማድረግ ያለብክ ማለት ነው። ወደ ሌላ መንገድ ሳትሄዱ ወደ ሌላ ርቀት ሳትሄዱ ማለት ነው። እና በዚህ ልክ ደግሞ መሆን የለባችሁም እራሳችሁን እንትን ማለት የለባችሁም ማለት ነው። እና ለትዳራችሁ ክብር ቢኖራችሁ ለሕዝቡ ደግሞ የሚያስተምር ነገር ብትለቁ ለወጣቱ በዚህ ሰዓት አብረሽ መወጣትነክ፣ ሩታ መወጣትነሽ የእናንተን ቪዲዮ እያየ ብዙ ትዳር የሚፈራ ሰው አለ፣ ገባችሁ? ትዳር እንደዚህ ነው እንዴ? ትዳር በዚህ ልክ ነው እንዴ? ትዳር በዚህ ነው እንዴ? ምናምን እያለ ብዙ የሚፈራ ወጣት አለ። እና ለዛ ወጣት እንደዚህ አይደለም ማስተማር ያለባችሁ እናንተ። በዚህ ልክ አይደለም ማስተማር ያለባችሁ። ማስተማር ያለባችሁ መልካም ነገርን፣ ትዳር ጥሩ እንደሆነ፣ ትዳር ክቡር እንደሆነ፣ ትዳር በቃ ምን ልበላችሁ፣ ብዙ አለ ስለ ትዳር፣ ማስተማር መስራት ትችላላችሁ ማለት ነው። ግን እናንተ ሁሌ ድብድብ፣ ሁሌ ጨቀጨቅ፣ ሁሌ ጸብ ነው የምትፈልጉት ማለት ነው እና ሰላም ሆናችሁ ራሱ ከሶስት ቀን በላይ ኮ ሰላም ሆናችሁ አታውቁም። ከአራት ቀን ከሶስት ቀን ወይም ደግሞ ከሳምንት በላይ መቼም ሰላም አትሆኑም ማለት ነው። መቼም ሰላም ሆናችሁ አታውቁም። በቃ ደስ አይላችሁም። ሁለታችሁ ሰላም ስትሆኑ፣ ፍቅር ስትሆኑ ደስ አይላችሁም። በነገራችን ላይ ኦዲዬንስም ደስ አይለውም እናንተም ደስ አይላችሁም ማለት ነው። ስትጣሉ ነው አብዛኛው ሰው ደስ የሚለው፣ ምናልባት የሚወዳችሁ ሰው እንጂ እኔ አሁን ስትጣሉ ደስ አይለኝም። ፍቅር ሆናችሁ ሰላም ሆናችሁ ስትመጡ ነው ደስ የሚለኝ። ስትጭም ምክንያቱም እናንተ በተጨቃጨቃችሁ ቁጥር ብዙ የሚጣሉ አሉ። ብዙ እዚህ ስደት ላይ የሚጣሉ የሚጨቃጨቁ እህቶች አሉ ማለት ነው። እና ለእነዚያ እንኳን አታስቡ ኦዴንስ በእኛ ምክንያት ለምን እንደዚህ ይሆናል፣ በእኛ ምክንያት ለምን ይከፋፈላል፣ በእኛ ምክንያት ለምን ይጣላል ብላችሁ እንኳን አታስቡም። ለኦዴንስ እንኳን ክብር አይኖራችሁም። በጣም ነው የሚያናድድ። የምሬ ሰው ለካ ሲያልፍለት ሰውን ዝቅ ያደርጋል የሚባለው እውነት ነው። የምር እውነት ነው። እና እናብርሽም ለራሳችሁም ለኦዲንስም ክብር ቢኖራችሁ ጥሩ ነው ማለት ነው። ዛሬ ከፍ ካልክ፣ ነገ ትወድቃለህ። ይህን ደግሞ መርሳት የለብን። ሰው ዛሬ ስዝቅ እንዳደረገ ኩላ ዛሬ ከፍ እንዳደረገ ኩላ ነገ ደግሞ ዝቅ ያደርጋል ማለት ነው። ይህም ደግሞ መዘንጋት የለባችሁ መርሳትም የለባችሁ ምክንያቱም የሚረሳ ነገር ስላሉ ነው ማለት ነው። እና ወደ ራሳችሁ ተመለሱ። ሩታይም በሰላም በፍቅር ልጁን እያሳየሽ ኑሪ፣ እሱም ደግሞ ልጁን እያየ ይኑር። ግን መቀጠል አለመቀጠል ከሱ ጋር የራስሽ መብት ነው ማለት ነው። ይኛው የራስሽ መብት ነው፣ ግዴታ የለብሽም። ግን ልጁን የማየት ደግሞ መብት ስላለው አላሳይም ምናምን ማለት አትችም። የሚያውግን ቦታ ብትሄጂ የማየት መብት አለው ነው የምትባየው ማለት ነው ስለዚህ።